የፎኮላሬ እንቅስቃሴ ጳጳሳት ስብሰባ ተካሄደ። የፎኮላሬ እንቅስቃሴ ደጋፊ የአፍሪካ ካቶሊክ ጳጳሳት እና ከእንግሊካን ቤተ እምነት ተወካዮች ጋር በአዲስ አበባ ሀገረ ስብከት በቅዱስ ዶን ቦስኮ ገዳም ስብሰባ አደረጉ። ዘንድሮ በኢትዮጵያ ለመጀመሪያ ጊዜ ግዜ በተካሄደው ስብሰባ በተለይ የፎኮላሬ እንቅስቃሴ በአገሪቱ ውስጥ ያሉን ተሳትፎ ከማሳደግ አንጻር ስራዎች ለመሰራት መታቀዳቸውን ብፁዕ አቡነ ማርቆስ ተናግረዋል። ይሄ የፎኮላሬ ውበት እንዴት ነው? እንዴት እየተኖረበት ነው ለመቀጥሎስ እንዴት አድርገና ቃ እና እናዳረስ በኢትዮጵያ ስቦን በሀገራችንም ብዙ ቦታ ገና የለም። እና እንዴት አድርገን በየቦታው በቅንጅት መስራት እንችላል? እንዴት እንደስፋፋ እናደርጋለን። በተለይ ፎኮላሬ ሙቭመንት እንግዲህ በወጣቶች ስር ውስጥ ገብቶ መስራት ይችላል፣ ቤተሰቦች ውስጥ ገብቶ መስራት ይችላል፣ ተማሪዎች ትምህርት ቤት ውስጥ ገብቶ መስራት ይችላል። እና ይህንን አቅጣጫ የማስያስቀጥ ስራ የመሆነው ይህን አቅጣጫ የመስራት የብሔራዊ ቡድን አለ። እዚህ የዓለም አቀፋዊ ተልዕኮ ቡድን እዚህ ኢትዮጵያ ውስጥ ስለሚኖሩ ከነሱ ጋር በቅንጅት የመስራት እቅድ ተይዟል። በጣሊያናዊቷ ኪያራ ሉቢክ የተጀመረ የፎኮላሬ እንቅስቃሴ በአሁኑ ጊዜ በ182 ሀገራት እየተካሄደ የሚገኝና በሀገራችንም ከ30 ዓመት በፊት ጀምሮ እንቅስቃሴ እየተደረገበት መሆኑን ብፁዕ አቡነ ማርቆስ ተናግረዋል። ኪያራ ሉቢክ ትባላለች አሁን በጸሎት ሕይወት ባትኖርም የእሷ ግን ተልእኮዋና የሷ መንፈሳዊ አስተምሮ በመቶ ሰማንያ ሁለት አገራት እየተከናወነ ይገኛል። በብዙ ሺህ የሚቆጥሩ ወጣቶች በብዙ ሺህ የሚቆጥሩ ቤተሰቦች፣ ካህናት፣ ጳጳሳት፣ ገዳማውያን እንዲሁም ደግሞ በበጎ ስራ የተሰማሩ ሕዝቦች በብዙ ሚሊዮኖች በዓለም ይህንን በጎ ስራ በማድረግ እያስፋፉ ይገኛሉ። ካቶሊካውያን ያልሆኑትም ይህንን አስተማብሮና በጎነት፣ አብሮነትን አብሮ የሚያደርጉት እንቅስቃሴ ነው ማለት ነው። በሀገራችንም አንድ ኮምቦኒ ካህን አባ ኤድዋርዶ በሚባሉ ኮምቦኒ ማብረ ከ30 ዓመት በፊት መጥቶ እንቅስቃሴው ተጀምሮ ነበረ። ብዙም ባይጠናከርም አሁን እንደገና ሚስዮናውያኑ እንደገና መጥቶ በአዲስ አበባ እያንቀሳቀሱ ነበረና ትላንትናም ከወጣቶች፣ ከቤተሰቦች፣ ከህፃናት ወጥተው ዘምሮ ስለ ምስክርነታቸው በዚህ ዓለም ተናግረዋል። በአፍሪካም እጅግ በጣም ተጠናክሮ ለምሳሌ በካሜሩን በማዳጋስካር በተለያዩ ቦታዎች በዓለም ክፍል እየተሰራጨ ይህንን በጎ ዓላማ እያቀጣጠለ የሚገኝ ነው። በስብሰባው ንግግር ያደረጉት ብፁዕ ካርዲናል አቡነ ብርሃን ኢየሱስ በአገሪቱ ያለ የካቶሊካውያን ቁጥር አነስተኛ ቢሆንም ቤተ ክርስቲያኗ በምትሰጣቸው አገልግሎት በከፍተኛ ሁኔታ እየተንቀሳቀሰች እንደምትገኝ አመላክቷል። በኢትዮጵያ የፎኮላሬ እንቅስቃሴ በላይ ኃላፊ ብፁዕ አቡነ ማርቆስ በመምራት ከግንቦት 29 ጀምሮ በመካሄድ ላይ ያለው የፎኮላሬ እንቅስቃሴ ጳጳሳት ስብሰባ እስከ ሰኔ 4 ቀን 2017 ዓ ም የሚቆይ መሆኑን ተገልጿል። በስብሰባው የአዲስ አበባ አገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃኑ ኢየሱስ፣ የንቀምት አገረ ስብከት ጳጳስ ብፁዕ አቡነ ሚንኪያስ፣ የጅማ ቦንጋ አገረ ስብከት ጳጳስ ብፁዕ አቡነ ማርቆስ፣ የባህር ዳር ደርሲ አገረ ስብከት ጳጳስ ብፁዕ አቡነ ልሳኑ ክርስቶስ፣ የወሳና አገረ ስብከት ጳጳስ ብፁዕ አቡነ ስዩም፣ የኢትዮጵያ ካቶሊክ ጳጳሳት ጉባኤ ዋና ጸሐፊ ክቡር አባ ከተማ አስፈው፣ በኢትዮጵያ የቅዱስ መንበር ተወካይ ሞንሲኒዮር ማሲሙ፣ እንዲሁም ከሌሎች 12 የአፍሪካ ሀገራት የመጡ ካቶሊክ ጳጳሳት የፎኮላሪ መንፈሳዊ ማብራት ጠቅላይ ጽፈት ቤት አባላትና የሌላ ቤተ እምነት ጳጳሳትም ተገኝተዋል።